አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች እንሻላ የዛሬው ትምህርታችን የሚሆነው የክፍል ስልሳ አራት የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው እንሻላ እንግዲህ ከዚህ በኋላ የምንማረው የአረበኛ ቃላቶችን እንዴት አድርገን መጻፍ እንዳለብን አገጣጥመን እንዴት አድርገን ማንበብ እንዳለብን የምንማር ይሆናል ማለት ነው። ኢንሻአላህ ስለዚህ በደንብ እንድትከታተሉ ማለት ነው። ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። እንደተለመደው ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ኢንሻአላህ እንደምታዩት እዚህ ጋር ፊደላቶች ጽፍ ያለሁኝ ያው ሰዓት ለመቆጠ ለመቆጠሙ ማለት ነው ፊደላቶቹን እዚህ ጋ እንደምታዩት የብቻ ጽፊያቸዋለሁ፣ እንሻላ እነዚህን እንዴት አድርገን አገጣጥመን እንጽፋቸዋለን የሚለውን ዛሬ የምንመለከት ይሆናል ማለት ነው እንሻላ። የምንመለከተው እንደምታዩት ከሀምዝ ይጀምራል። ከሀምዝ እስከ ሷድ ባሉ ቃላቶች ነው የምናየው ማለት ነው የምንማረው እንሻላ። ሌላው ነገር ደግሞ ምንድን ነው ሁሉም አንደኛ ፊደላቶች ወይንም ደግሞ ፈጣ ናቸው ሁሉም ማለት ነው። እና እንሻላህ ወደ ትምህርታችን እንግባ። እዚህ ጋር እች ፊደል ማለት አ ሲደመርከ አከ ሲደመርለ አከለ። ስለዚህ አከለ ብለን እንዴት አደርገን እንፅፋለን? በደንብ ተከታተሉ። አሊፍ ከፊት አይቀጠልበትም አይደለ? አ ከ ለ እንዴት መታየ? አ ከፊት ስለማይቀጠልበት ብቻውን ፃፍ ነው ማለት ነው። እዚህ ጋር ካፍ ግን ካፍ ብቻውን ሲፃፍ ከ ከፊት ሲቀጠልበት ከ፣ ስለዚህ ይህን ይወሰድ ነው ማለት ነው። በሁለቱም በኩል ሲቀጠልበት እንዴት ነው ብለናል። እንዴት ነው የሚጻፈው አይደለ? ከኋላ ብቻ ከተቀጠለበት ደግሞ፣ ስለዚህ እችን ወሰርን ማለት ነው። ከዛ አከለ ላም ነው ደግሞ፣ ለብቻውን ሲጻፍ ከዚያ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት ለ ከኋላ ብቻ ከተቀጠለበት ደግሞ ለ ስለዚህ ምን ማለት ነው? አ ብቻውን ጻፍንና አ ከዚ ከ ላምና ካፍ ይያዛሉ። ስለዚህ ዲታርገን ጽፋለን እንጽፋለን? ከ ለ ስለዚህ አ ከ ለ ብለን ጻፍነው ለዚህ ነው ማለት ነው። ላምን ትንሽ ከመስመሯ ወረድ እናደርጋታለን ማለት ነው። በመቀጠል ምን እንላለን? በረመ በመ። ስለዚህ ራ ከፊት አይቀጠልበት ማለን ንዴ በራ ከፊት ስለማይቀጠልበት መ የሚለውን ብቻውን እንጽፈዋለን። ስለዚህ በረመ ከኋላ ያለው ትምህርት ያልገባችሁ እዚህ ጋ ሊገባችሁ አይችልም ማለት ነው። ስለዚህ መ የሚለውን ብቻውን እጻፍ ነው ማለት ነው። ተሮከ አሁንም ሯ ከፊት አይቀጠልበትም ብለናል። ስለዚህ ካፍን ብቻውን እንፅፎዋለም ማለት ነው። አ ተረከ ሆናል። ስለዚህ እዚህ ጋር እቺ ማለት በናት። በ ሲደመረ በሮ ሲደመር መ በረመ ይሆናል። እዚህ ጋር ተ ሲደመረ ታሯ ደመርከ ታሯ ከ አልን ማለት ነው። ሌላው ሰ ሲደመርለ ለ ይሆናል። ሲደመርመ ለመ ስለዚህ ሰ ለመ ስጽፍ በደንብ እውኝ ሰ እፅፍ አለው ለ አለ ለ መ ምክንያቱም እዚጋ እቺን ሳ እናቀታለን። ያው ብቻውን ሲጻፍ ሰ እንደዚህ ነው አይደል። ሰ ከፊት ሲቀጠልበት ደግሞ እንዴት ነው ብለናል? እንደዚህ ነው አይደል። ከዚያ በሁለቱም በኩል ከተቀጠለበት ሰ እንደዚህ ነው ብለናል። ከኋላ ብቻ ከተቀጠለበት ደግሞ እንደዚህ ነው ብለናል ማለት ነው። ከዛ ሰ- ለ- ከዛ ላም ነው ሰ እችን እንወስዳለን ማለት ነው አለ። ሰ ከዛ ሰ ለ ለ ደግሞ ይሄን እንወስደዋለን፣ ምክንያቱም በሁለቱም በኩል ስለሚቀጠልበት ከሚም ጋርም እያያዛል ከላም ጋርም ከሳ ጋርም እያያዛል ከላም ጋርም እያያዛል ማለት ነው ከሚም ጋር ማለት ነው። ስለዚህ ሰ ለ መ መ ደግሞ ብቻውን ሲጻፍ መ ከፊት ሲቀጠልበት መ ከኋላ ብቻ ሲቀጠልበት መ አፎን በሁለቱም በኩል ሲቀጠልበት መ ከኋላ ብቻ ሲቀጠልበት ደግሞ መ። ስለዚህ ይሄኛውን እንወስዳለን ማለት ነው አይደለ? ሰለመ ለማለት ሰ ለ መ። ስለዚህ ሰ ጻፍኩኝ፣ ከዛ ላምን ጻፍኩኝና መን ልጽፍ ነው ማለት ነው። ስለዚህ እንደዚህ አድርገን እንጽፋለን ሰ ለ መ ማለት ነው። ስለዚህ እዚህ ጋር ደግሞ ምን እንላለን? ጄ ጀ፣ ሲደመር መ ጀመ፣ ሲደመር ለ ጀመለ። ስለዚህ እንዴት አድርገን ነው የምንጽፈው? ጂም ከሚም ጋር ይያያዛል አይደለ፣ ሚምም ከላም ጋር ይያያዛል ሁለቱም፣ ይያያዛሉ ማለት ነው። ስለዚህ እንዴት አድርገን ነው የምንጽፈው? ጀ ጀ መ ለ አይደለ ጄም ለ። ስለዚህ እንዴት መጣ ይሄ? ጂም ጂም ከፊት ሲቀጠልበት ጄ እንዴት ነው ብለናል? እንደዚህ ነው አለ። ጄ በሁለቱም በኩል ከተቀጠለበት እዚህ ነው ብለናል። ጄ ከኋላ ብቻ ከተቀጠለበት እንደዚህ ነው አለ። የመለል ነው። ስለዚህ እችን ነው የምንወስደው ማለት አይደለ? የመ መ ደግሞ ይሄን ነው የምንወስደው አይደለ? ላም ደግሞ ይሄኛውን እንወስዳለን ማለት ነው አይደል? ስለዚህ ምንድነ ምንለው ጀ መ ለ ልንል ነው ማለት ነው። ስለዚህ እንዴት አድርገን እንጽፋለን ማለት ነው ጀ መ ለ ጀ መ ለ ሆነ ማለት ነው። ጠይብ በመቀጠል ሀለፈ ሀለፈ በደንብ ውኝ ከዛ ለፈ ለ ለ እንደዚህ አርገን እንጽፋለን ማለት ነው። ምክንያቱም ሀና እጄ ተመሳሳይ ናቸው ከፊት ሲቀጠልባቸው ማለት ነው። ስለዚህ ሀ ለ ለ ደግሞ የት ነው የምንወስደው? ይሄኛውን ማለት ነው። ፋ ደግሞ እንዴት ነው ብለናል? ፋ ፋ ብቻውን ሲጻፍ አይደል እንዴ? ፈ እቺ ፈ ናት አይደል እንዴ? ከፊት ሲቀጠልበት ደግሞ ከሁለቱም በኩል ከተቀጠለበት ፈ እቺ ፈ ናት። ከኋላ ብቻ ከተቀጠለበት ደግሞ ፈ ብለናል ማለት ነው። ስለዚህ የትኛውን ነው የምንወስደው? ይሄኛውን ማለት ነው አለ። ስለዚህ ምን አልን ማለት ነው ሓ ለ ፈ አልን ማለት ነው። ሀ ለ ፈ። ስለዚህ ይሄን ይመስላል። ሌላው በመቀጠል ሀ ረ ጀ ኸረ ጀ። ስለዚህ ኸ ፋለ እንደ ጂም ማለት ነው ኸ እንልና ከዛረ ምክንያቱም ራ ከፊት አይቀጠልበትም ማለት ነው። ረ ከዛ እቺ ረናት አይደለ? ከራ ጄን ብቻውን እንጽፋለን ማለት ነው አይደለ? ምክንያቱም ከራ ጋር ስለማይያያዝ ማለት ነው። ረጀ ነው ስለዚህ ረጀ ብለን ስንጽፍ እንደዚህ አድርገን ነው የምንጽፈው ማለት ነው። ግልጽ ነው አይደል? ምክንያቱም ራ ስድስት ፊደላቶች ከፊት አይቀጠልባቸውም ብለናል ማለት ነው።

ዳኸለ ስለዚህ ዳል ከፊት አይቀጠልበትም። ማለት አለት እንዲ አሁን ስለዚህ ምንድን ነው ኻንና ላምን ብቻ ነው የምናየዘ። ኻ ከፊት ይቀጠልበታል። ላም ከኋላ ይቀጠልበታል። ደኸ ለ ደኸለ። ስለዚህ እንደዛ አርገ ነው ምስፎ ማለት ነው። ሌላው ዘ ሀ ለ ዘ ሲደመር ሀ ዘሀ ሲደመር ለ ዘሀ ለ ዛ ሃለ አሁን ዘ እንጽፋለን። አሁንም ዛል ከፊት አይቀጠልበትም። እቺ ሃ ናት አደል ሀ። ስለዚህ ሀ ብቻዋን ስትጻፍ ልክ አሁን የተፃፈችው ነው አደል የተማርነው ባለፈው ትምህርታችን ላይ ማለት ነው። ጠይብ ሀ ብቻዋን ስትፃፍ ከፊት ሲቀጠልበት ሲጽፍ በደም ብኝ ሃ አደለን? በሁለቱም በኩል ከተቀጠለበት ደግሞ ሃ፣ ከኋላ ብቻ ከተቀጠለበት ሃ። ስለዚህ ዘሀለ አሁን ከፊት ብቻ ነው የምንቀጥልበት። ስለዚህ ይሄኛውን እንወስዳለን ማለት ነው። ለ ደግሞ የትኛውን ነው የምንወስደው? ለ ይሄኛውን እንወስዳለን ማለት ነው። ስለዚህ እንዴት አድርገን ነው የምንጽፈው? ዘ ዘ ሀ ለ ቱት ዘሃለ ዘሃለ። ስለዚህ እንደዛ አድርገን እንጽፋለን ማለት ነው። ግልጽ ነው። ዘ ጻፍን አይደለ? ዛል ክፍት ስለማይቀጠልበት ዘሃ ለ ሌላው ራ ሲደመር ዘ ራ ዘ ሲደመር ቀ ራዘቀ። ስለዚህ ምን እናደርጋለን? ራ ከዛ ራ ከፊት አይቀጠልበትም። ዘ እሺ፣ ዛይም ከፊት አይቀጠልበትም። ቀ ስለዚህ ሶስቱንም እየ ብቻ ጻፍ ናቸው። ራዘቀ ሆነ። በመቀጠል ዘፈሮ

ስለዚህ አሁን እንደት መጣ? ይሄንን እንየው። እዛ ይከፍታ ይቀጠልበትም ፋ ከፍታ ተቀጠለበት ራ ከኋላ ትያያዘ ማለት ነው። ስለዚህ እንዴት ነው እዚህ ጋር እንየው። ፋ እቺ ናት ዘ አል ማለት ነው ዘ ጻፍ ከዛ ፋ እችን እንወስዳለን ዘ ፈ ረ ዘፈሯ ራ ሁለተኛ ተጠፍ ናው አንድ ብቻውን ሲጻፍ ከዛ ከኋላ ሲቀጠልበት ማለት ነው። ይህን ተምረነዋል። ብቻውን ሲጻፍ ረ፣ ከኋላ ሲቀጠልበት ረ። ስለዚህ እችን እንወስዳለን ማለት ነው። ለማንኛውም ዘፈሯ፣ ዘፈረ ብለን የምንጽፈው እንደዚያ አድርገን ነው ማለት ነው። በመቀጠል ሰ

ሲን ከፊት ሲቀጠልበት ሰ፣ በሁለቱም በኩል ከተቀጠለበት ሰ፣ ከኋላ ብቻ ከተቀጠለበት ደግሞ ሰ ብለን አይደል። ከዛ ራ ነው ታ ነው። ታ ያው ታ እንደ ሳ ነው፣ እንደዚሁ ነው ማለት ነው የሚጻፈው። እሺ ሰተ እችን እንወስዳለን ማለት ነው። ስለዚህ ሁለት ነጥብ ከላይ ማድረግ ብቻ አይደለም። ተ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት ተ ከኋላ ብቻ ከተቀጠለበት ተ ስለዚህ ሰ ተ ረ ረ ደግሞ እችን እንወስዳለን ማለት ነው። ምን እንላለን አሁን

ተመ ነው። ሸ ተ መ እንዴት መጣ? ልክ እንደሲን ነው አይደል? እንደሲን አድርገን ነው ም ሸ ከፊት ሲቀጠልበት ሸ አይደለም። ከዛ ሸ ተማ አይደለም። ተ እችን እንወስዳለን ማለት ነው። ከዚ መ ደግሞ ያልነው ነው። የቱን ነው የምንወስደው? እዚች ጋር መ እችን እንወስዳለን ማለት ነው። አለ ሸ ተመ ስለዚህ ምን እላለን? ሸ ተመ ነው። ሸ ተመ ስለዚህ ለዚህ ነው ማለት ነው። ለዛ አድርገን ጻፍነው። ሌላው ሶፋአ ሶ ሲደመር ፈ ሲደመር ዓ ሶ ሲደመርፈ ሶ ሲደመርዓ ሶ ፈዓ። ዝፅፍ በደንብ እውይ ሶ እንዳርገን እንፅፋለን። ሶ ፈዓ ሶ ፈዓ ነው። ሶ ፈዓ እሺ ጠይብ እንዴት መጣ? ሶ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ሲቀጠልበት። ይህም ሁሉ አስተምረችኋለሁ። ሶ ፈ ሶዎች እንወስዳለን። ፈ እችንም እንወስዳለን። እሺ ጦይም ከዛ አ ነው አይደል? አይን አይን ከፊት ሲቀጠልበት አ በሁለቱም በኩል ሲቀጠልበት የተማርነው ነው። ይሄ ሁሉ ማለት ነው ለአስረዳችሁ እያልኩ ነው። ከኋላ ብቻ ተቀጠለበት ደግሞ እንደዚህ ነው የሚፃፈው፣ ብለናል። ስለዚህ እችን እንወስዳለን ማለት ነው አይደለ? ስለዚህ ሶ ሶ ፈ ሶ ፈ ዓ እዛ ሀገር ጽፋለ ማለት ነው። ሶ ፈ ዓ ስለዚህ ይህን ይመስላል ማለት ነው የዛሬው ትምህርታችን እንሻ አላህ። በደንብ ተለማመዱት በጣም ቀላል ነው ማለት ነው ኢንሻአላህ። እንደተለመደው ንባቡን በቀጣይ ቪዲዮ የማነብላችሁ ይሆናል ማለት ነው ኢንሻአላህ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።